ሰላም ውድ ኤዲሽን የኢንተርቴንመንት ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ቻይና ስለሰራቻቸው አሜሪካን እያስጠነቀች ስላለችባቸው ታላላቅ የሚያስደንቁ ፈጠራዎች በዝርዝር እናያለን። ቪዲዮውን ማየት ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳረሱ። ቻይና በሚያስደንቅ የወደፊት አዳዲስ ፈጠራዎች እንደምትመጣ ማመን ይቻላል። ምክንያቱም በዚህ ጊዜ የዊልስ ዲፓርትመንትን እንኳን እየገዛች ነው። የቻይና ግስጋሴዎች የሚቻለውን ድንበሮች እየገፉ መሆናቸውን በኤጀንሲ ፈጠራ ውስጥ እንደ ዓለም አቀፍ መሪ በፍጥነት ብቅ ያለ ነገር ነው። የሀገሪቱን ቴክኖሎጂ እና ፈጣን እንቅስቃሴዋን በመቀጠሏ አሜሪካን እየፈተነች ነው ያለች። በገበያ ውስጥ እነዚህን ሁለቱንም ውበትና ጥራት ያለው አዳዲስ ፈጠራዎች የምናይበት ጊዜ ነው። የቻይናው ቢዋይዲ ያንጓንግ ዩኤት በአለም የመጀመሪያው ተንሳፋፊ ኤስዩቪ ሆኖ በዜናዎች ላይ እየታየ ነው። ይህ ፈጠራ ያለው ተሽከርካሪ በ50 ሚሜ ከፍ እንዲል ወይም ዝቅ እንዲል የሚያስችል የሃይድሮሊክ ሲስተም ያለው ያውም ደግሞ ሁሉንም በ50 ሺህ ዶላር የምናገኝበት ሁኔታ ነው ያለው። ከሚታዩት ባህሪያቱ አንዱ ሙሉ ባለ 360 ዲግሪ ተሽከርካሪ መሆኑ ሲሆን በማይንቀሳቀስበትም ሆነ በሚቆምበት ጊዜ የሚያምርና ምቹ ነው። የውሃ ጀብዶቹን በተመለከተ ይህ ሞዴል እስከ አንድ ሜትር ጥልቀት ባለው ውሃ ውስጥ ሊንሳፈፍ ይችላል። ከመንገድ ውጭ ያለው ልዩነት ደግሞ 1.5 ሜትር ጥልቀትን ይይዛል። ድንገተኛ ሁኔታ ሲያጋጥም በጎርፍ በተጥለቀለቀ መንገድ ላይ እንደመያዝ አይነት ችግሮች ሲፈጠሩ ዩኤት የአደጋ ተንሳፋፊ ሁኔታውን በቀላሉ ያርፈዋል። ይህ ሁኔታ ሞተሩን በመዝጋት መፍቶቹን በመዝጋት የአየር ማቀዝቀዣውን በማብራት እና የፀሐይ ጣሪያውን በመክፈት ያረጋግጣል። ተንሳፋፊ ሆኖ እስከ 30 ደቂቃ ድረስ ሊቆይና በሰዓት ደግሞ በ3 ኪሎ ሜትር ፍጥነት መንቀሳቀስ ይችላል። ይህም ከአስቸጋሪ ሁኔታዎች ለማምለጥ የሚያስችል ተግባራዊ አማራጭ ያደርገዋል። ምንም እንኳን ለመዝናኛ ሐይቅ ጉዞዎች ተብሎ የተነደፈ ባይሆንም ይህ ተንሳፋፊ ችሎታ ለድንገተኛ አደጋዎች ጥብቅ መሆኑን እና ይህንን መኪና ለመዝናኛነትን መጠቀም እንደምንችል ትኩረት ሊሰጠው ይገባል። የሚንሳፈፍበትን ሁኔታ ካለፈውና ተሽከርካሪው ወደ ቦታው ከተመለሰ በኋላ የአገልግሎት ፍተሻ ያስፈልገዋል። ዩኤስ ለኤስዩቪ አዲስ መስፈርት ያዘጋጃል። ቆራት ቴክኖሎጂ ደህንነትንና መላመድን ከመንገድ ውጪና የውሃ አሰሳን እንደገና ሊላይ በሚችል መልኩ በዋነኛነት ደግሞ እንደዚህ አይነት ድንገተኛ ሁኔታዎች ውስጥ ሲገባ ምን እንደሚደረግ ነው መስፈርቱ የሚያሳየው። በቻይና የሚገኘው የዩኤስ ስካይ ባቡር በቻይና አስደናቂ ፈጠራን ይፋ አደረገ። የመጀመሪያው ሰው አልባ የአየር ላይ ባቡር እንደ ተለምዳዊው ጀት ወይስ በሰማይ ላይ መውጣት። በቻይና የሚገኘው የዩኤስ ስካይ ባቡር በቻይና አስደናቂ ፈጠራን ይፋ አደረገ። የመጀመሪያው ሰው አልባ የአየር ላይ ባቡር እንደ ተለምዳዊው ጀት ወደ ሰማይ ላይ መውጣት ባይችልም ዲዛይኑ የማይካድ የወደፊት ተስፋ ነው። ይህ ስካይ ባቡር በአስደናቂ 15 ኪሎ ሜትር በሚሸፍነው ባለሞኖ ባቡር ላይ ይሰራል። በሰዓት በ60 ኪሎ ሜትር ፍጥነት በመጓዝ በአንድ ጊዜ እስከ 200 ተሳፋሪዎችን ማስተናገድ ይችላል። በመሰረቱ እንደ መደበኛ ባቡር ተመሳሳይ ተግባርን ያከናውናል። ከመሬት ላይ ከፍ ብሎ በሚያስደንቅ ሁኔታ የዚህ ሞኖ ባቡር ግንባታ ሰባት ወራትን ብቻ ነው የፈጀው። መደበኛ የባቡር ሀዲዶችን ለመዘርጋት የሚፈጀው ተመሳሳይ ጊዜ ገደብ ነው። ነገር ግን ይህ አማራጭ የአቅም መጨመርን፣ አነስተኛ አደጋዎችንና ተመጣጣኝ ወጪዎችን ይሰጣል። ይህ የበለጠ አጓጊ የሚያደርገው የሰማይ ባቡር ብልጭ ድርግም የሚል አዲስ አሻንጉሊት ብቻ ለመሆኑ ነው። የከተማ ትራንስፖርትን የመቀየር ትልቅ አቅም አለው። ከፍ ያለ አወቃቀሩ የመሬት ደረጃ ትራፊክ ትርምስን ወደ ጎን በመተው ፈጣንና ቀልጣፋ ጉዞን ይሰጣል። በተጨማሪም ትንሽ አሻራው እንደ ፓርኮችና መንገዶች ያሉ ሌሎች የከተማ አገልግሎቶችን ለማዳበር ብዙ ቦታ እንዲኖር ያስችላል። ይህ በህዝብ ማመላለሻ ውስጥ ወደፊት መራመድን፣ ዘመናዊ ቴክኖሎጂን ከተግባራዊ ጥቅሞች ጋር ማዋሃት የተሻሻለ ቅልጥፍናን፣ የተሻሻለ ደህንነትና ጉልህ ቦታን ይወክላል። ይህ የአየር ላይ ባቡር የወደፊት የከተማውን ጉዞ በጥሩ ሁኔታ ሊለውጠው ይችላል። ኢሃንጉ ለ116 ሰው አልባ የአየር ላይ ተሽከርካሪዎችን ለመንገደኞች መጓጓዣ የፈጠረው ትልቅ ስኬት ነው። ይህ የፈጠራ ሰው አልባ ታክሲ ለከተማ ተንቀሳቃሽነት ፈተናዎች አዲስ መፍትሄ ይሰጣል። ለአጭርና መካከለኛ ርቀት በረራዎች የተነደፈው ኢሃንግ 216 ኤስ 8 ጥንድ የኤሌክትሪክ ሮተሮችን የያዘ ሲሆን ሁለት መንገዶችን መጓዝ ይችላል። ለአካባቢ ጥበቃ ተስማሚና ጸጥ ያለ አሰራር በተለይም ለከተማ አካባቢዎች ተስማሚ ያደርገዋል። ይህ የአየር ላይ ታክሲ የሚለየው ሙሉ ራስን በራስ ማስተዳደሩ ነው። በረራ መቆጣጠሪያ ስርዓቱ ምንም አይነት ሰው ጣልቃ ሳይገባ መነሳቱና ማረፉን ይቆጣጠራል። ከዚህም በላይ ኢሃንግ 216 እጅግ በጣም ጥሩ የደህንነት ባህርያትን ያካተተ ነው። ይህም ጉዞውን በአስተማማኝ ሁኔታ ማጠናቀቅና አንድ ሮተር ባይሳካም የአደጋ ጊዜ ማረፊያ ማስፈጸሙን ያረጋግጣል። በሰዓት 130 ኪሎ ሜትር ፍጥነት ያለውና ኦፕሬሽን ጣራው 3000 ሜትሮች ያሉት ሲሆን በከተሞች አካባቢና ወጣ ገባዎች ውስጥ ፈጣንና ቀልጣፋ ጉዞ ለማድረግ ተዘጋጅቷል። ኢሃንጉ 216 ኤስ የታላቁ ቴክኖሎጂዎችን ከደህንነትና ከአካባቢያዊ ጠቀሜታዎች ጋር በማዋሃድ ለወደፊት የከተማ ትራንስፖርት ዝላይን ይወክላል። ይህም የአየር ላይ መጓጓዣ በቅርቡ ምን ሊያስከትል እንደሚችል የሚያሳይ አስደሳች ቅድመ እይታ ነው። ኒዮ ኢቲ 9 በኤሌክትሪክ መኪናዎች ዓለም ኤንአይኦ ኢቲ9 ከመሰረታዊ ባህሪያቱ ጋር ተአምራቶችን እየሰራ ነው። አንድ ጎላ ብሎ የሚታየው ችሎታ በረዶውን ከጣሪያው ላይ የማራገፍ ችሎታ ነው። ልክ እንደ ውሻ ውሃን ከላዩ ላይ እንደሚያራግፈው ማለት ነው። በቅርብ ጊዜ በተካሄደው ትርኢት ኢቲ9 ያለ ያለምንም እርዳታ በረዶን ለማጽዳት ከጎን ወደ ጎን በማወዛወዝ ልዩ የሃይድሮሊክ እገዳውን አሳይቷል። ልክ እንደ ቡና ያሉ ፈሳሽ ነገሮች መኪና ውስጥ ከተቀመጡ መኪናው የሚንቀሳቀስበትን ስራ ከመጀመሩ በፊት በጥንቃቄ መጠበቅ አለብን። አለበለዚያ ሁሉም ነገር ሊደፋና ሊበላሽ ይችላል። ባለፈው ዓመት መጨረሻ ላይ ሲጀመር ኢቲናይን የቅንጦትና የላቀ ቴክኖሎጂ ቁንጮን ወክሏል። ባለ ሁለት ሞተር ድራይቭ ባቡር 77 የፈረስ ጉልበትን ያቀርባል። ፈጣንና ጠንካራ አፈጻጸምን እንደሚሰጥ ቃል ገብቷል። በተጨማሪም ያለው ባትሪ እጅግ አስደናቂ የሆነ የ255 ኪሎ ሜትር ርቀት የሚጓዝ ሲሆን ጉዟችን እንዳይቋረጥም ለአምስት ደቂቃ ብቻ ቻርጅ ማድረግ በቂ ነው። በ110000 ዶላር አካባቢ የሚሸጠው ናዮ ኢቲናይ በሚያምርና በተራቀቀ ጉዞ እየተዝናኑ ጭንቅላትን ለማዝናናት ለሚፈልግ ለማንኛውም ሰው ተስማሚ ምርጫ ነው። ላዛሬት ኤልኤምቪ 496ን እንተዋወቅ ፈርቀዳጅ የኤሌክትሪክ ሞተር ሳይክል ወደ በራሪ ማሽን የሚቀይር ፈጠራ ነው። በፈረንሳይ ኢንጂነር ሉዶቪች ላዛሬት የተነደፈው ይህ አስደናቂ ተሽከርካሪ የከፍተኛ ፍጥነት የመንገድ ጉዞ ደስታን በአየር ላይ ከመውጣት ደስታ ጋር ያዋህዳል። መሬት ላይ ኤልኤምቪ 496 እንደ ጠንካራ ኤሌክትሪክ ሞተር ሳይክል ይሰራል። ለፈጣንና ለስላሳ ጉዞ በግምት 60 ማይል ርቀት ይጓዛል። እውነተኛው አስማት ግን ማብሪያውን ስንነካው በተሽከርካሪ መንኮራኩሮች ውስጥ የተቀመጡ አራት የጀት ሞተሮች ወደ ታች በማዘንበል ብስክሌቱን ወደ ሰማይ እየገፉ ይሄዳሉ። እነዚህ በኬሮሲን የሚንቀሳቀሱ ጄት ተርባይኖች አስደናቂ የሆነ 1300 የፈረስ ጉልበት ያስለቀቁ ሲሆን ይህም ኤል ኤም ቪ 496 እስከ 10 ደቂቃ የሚቆይ አጫጭር በረራዎችን እንዲያሳካስ ችሎታል። ታላላቅ ስራዎችን ከፍ ለማድረግ ዝግጁ የሆነው የሞተር ሳይክልና የጀት ቴክኖሎጂ የመጨረሻ ውህደት ነው። ይህ የፈጠራ ንድፍ የሞተር ሳይክልን ተግባር ከላቁ ቨርቲካል ቴክ ኦፍ ን ላንዲንግ ቪቲኦኤል አቅም ጋር በማጣመር የግል መጓጓዣን እንደገና ያሳየናል። ላዛሬት ኤልኤም ቪ 496 ወደ ግማሽ ሚሊዮን ዶላር የሚጠጋ የዋጋ መለያ ይዞ ይመጣል ይህም እጅግ አስደናቂ የሆነ ምህንድስና እና ዲዛይን ማሳያ ነው ከመንገድ ጉዞ ወደ አየር ለመሸጋገር ካሰብን ኤልኤም ቪ 496 የጀብዱ እድሎች ገደብ የለሽ በሆነበት የወደፊት ጉዞ ላይ ትኩረት ማድረግ ይኖርብናል ምክንያቱም የማይረሳ ጉዞ ነው የሚሆነው GAC Presents በቅርቡ ባደረጉት የቴክ ዝግጅታቸው ጂኤሲ Gov የተባለ አንድ አስደናቂ ፈጠራን አስተዋውቋል። እሱም ይህ በራሪ መኪና ነው። ይህ ድንቅ ተሽከርካሪ በመሬት ላይ እና በሰማይ ላይ እንዲሰራ በምህንድስና የተሰራ ሲሆን የመንዳትን ተግባራዊነት ከበረራ ደስታ ጋር በማጣመር ነው የተሰራ። ጎብ ልዩ ንድፎች ያሉት ባለ አንድ መንገደኛ ካፕሱል፣ ባለ አራት ጎማ በሻንሲ ላይ የተጫነ የታችኛው ክፍል እንደ ጎማ መድረክ ሆኖ የሚያገለግልና የኔኛው ክፍል ደግሞ ስድስት የሚታጠፉ ምላጮች ያሉት ሰው አልባድሮን ነው ይህንን ተሽከርካሪ በእውነት የሚለየው በመንዳትና በበረራ ሁኔታዎች መካከል ያለምንም ጥረት የመሸጋገር ችሎታ ነው። በራሱ ብዙ ስራዎችን ይሰራል። የእጅ መቆጣጠሪያዎችን አስፈላጊነትም ያስወግዳል። በካቢን ውስጥ ተጠቃሚዎች ታብሌትን በመጠቀም መድረሻቸውን በቀላሉ ማስገባት ይችላሉ። ሌላው አስደናቂ ገጽታ የጎፍ በራስ ገዝ ወደ ቻርጅ ማድረጊያ ጣቢያ በበረራ አጋማሽ ላይ በራሱ የመሄድ ችሎታው ነው። በመንገድ ላይ ሲሆኑ ደግሞ እንደ ኤሌክትሪክ ተሽከርካሪ ይሰራል። ይህም መንግስት በግል መጓጓዣ ውስጥ አስደናቂ እድገትን፣ ዘመናዊ ቴክኖሎጂን ከተግባራዊ አጠቃቀም ጋር በማጣመር እና ስለ ወደፊቱ እንቅስቃሴ ፍንጭ ይሰጠናል። ሌላው ደግሞ ፍላየር ነው። ፍላየር የግል ጉዞ ልምድን ከፍ ለማድረግ የተዘጋጀ ፈጠራ ያለው ኤሌክትሪክ ቨርቲካል ቴክ ኦፍ ላንዲንግ ወይም ኢቪቲኦኤል አውሮፕላን ከተሞቻችን ላይ በምንጓዝበት ጊዜ መንገድ ላይ ለውጥ እያመጣ ነው። ይህም ፍሪድ መቆለፊያው ላይ ከፍ እንዲል እና በቀጥታ ወደፈለጉበት ቦታ እንዲሄዱ ያስችሎታል። የኢንቪቲዮይን ደንቦች አሁንም እየተሻሻሉ ባሉበት ወቅት ፍላየር ስለ ወደፊቱ የከተማ ትራንስፖርት እይታን ይሰጣል። የትራፊኮች ትንኮሳዎች ያለፈ ታሪክ ይሆናሉ። በአስደናቂ የከተማ እይታዎች ላይ እየተንሸራተቱ የሚያስጨንቁ የትራፊክ መጨናነቅን ያለምንም ጥረት በማለፍና መሆን በሚፈልጉበት ቦታ ላይ እንደደረሱም ያስባሉ። ፍላየር እጅግ በጣም ጥሩ የሆኑ የደህንነት ባህሪያት እና ለተጠቃሚዎች ተስማሚ የሆኑ መቆጣጠሪያዎች የተገጠመለት ሲሆን ይህም ለመጀመሪያ ጊዜ ተደራሽ እንዲሆን ያደርገዋል። ይህ ሕልም ብቻ ሳይሆን ወደር የለሽ ነጻነትና ደስታን የሚሰጥ ግላዊ እንቅስቃሴ ውስጥ የአዲስ ዘመን መባቻ ነው። ፍላየር የዕለት ተዕለት ጉዞዎችን ወደ አስደሳች ጉዞ ለመቀየር ተዘጋጅቷል። ሮቦ ታክሲ ዙክስ የአማዞን ድርጅት የከተማ መጓጓዣን ወደ ምቹ አገልግሎት ለመቀየር ያለመ ድንቅ የሆነ ራሱን የቻለ ሮቦታክሲን ይፋ አድርጓል። ይህ የኤሌክትሪክ ተሽከርካሪ ልዩ የሆነ ሲሜትሪክ ንድፍ በማሳየት መዞር ሳያስፈልገው በሁለቱም አቅጣጫ እንዲጓዝ ያስችለዋል። ይህ የፈጠራ ንድፍ በተጨናነቁ የከተማ አውራ ጎዳናዎች ላይ በሚያስደንቅ ፍጥነት እንዲጓዝም ያስችለዋል። ይህ ቦታ በፕሪሚየም ለሚገኝባቸው የከተማ አካባቢዎች ምቹ ያደርገዋል። ከውስጥ መቀመጫው ሰፊ ሲሆን እስከ አራት ተሳፋሪዎችን ምቹ በሆነ የፊት ለፊት ዝግጅት ያስተናግዳል። ይህም ከተለመደው ታክሲዎች ጋር ሲነጻጸር የበለጠ ማህበራዊ እና አስደሳች ተሞክሮን ይፈጥራል። የተሽከርካሪው ባለ ሁለት አቅጣጫዊ አቅም 360 ዲግሪ ለደህንነት አሰሳ ግንዛቤ እንዲይዝ ተሳፋሪዎች በጉዞአቸው ወቅት በራስ መተማመን እንዲኖራቸው ያደርጋል። ሊዳርን ካሜራዎችና ራዳርን ጨምሮ በላቁ የሴንሰሮች ስብስብ የታጠቀ መሆኑ ማንኛውንም የመንዳት ሁኔታን ለመቋቋም ልዩ ሁኔታዊ ግንዛቤ እና የደህንነት ባህሪያት አሉት። በኃይለኛ ባትሪ ዙክስ ሮቦት ታክሲ በሰዓት እስከ 75 ማይል ፍጥነቱን ለማሳካት በአንድ ቻርጅ እስከ 16 ሰዓታት የሚሰራ ሲሆን ይህም ለከተማ ጉዞ ቀልጣፋ ምርጫ ያደርገዋል። ትክክለኛው የዋጋ አወጣጥ ዝርዝሮች ላይ ባይገለጸም ዙክስ የሚያተኩረው ነጠላ ተሽከርካሪዎችን ከመሸጥ ይልቅ ራሱን የቻለ የማሽከርከር አገልግሎት በመፍጠር ላይ ነው። ይህ አካሄድ ዙክስን ለከተማ ተንቀሳቃሽነት ወጪ ቆጣቢ እና ቀልጣፋ አማራጭ አድርጎ ያስቀምጠዋል። ይህም የወደፊት የመጓጓዣ ጉዞን ፍንጭ ይሰጣል። የጃፓኑ ኩባንያ ራፕቶር ሮልቴክ የተባለውን ትኩረትን የሚስብ አስደናቂ ባለሶስት ጎማ ተንቀሳቃሽነት ያለውን ፈጠራውን አስታውቋል። ይህ ተሽከርካሪ ጎልቶ እንዲወጣ የሚያደርገው የራሱ የፈጠራ ንድፍ ነው። እሱም ሁለት የተለያዩ ክፍሎችን ያቀፈ ነው፤ የላይኛው የንድፍ ክፍል እና የታችኛው ቤዝ። እነዚህ ክፍሎች ያለምንም ጥረት ሊነጠሉ ወይም እንደገና ሊጣበቁ ይችላሉ፣ ይህም አስደናቂ ሁለገብነትና ምቾትን ይሰጣል። ባለ 48 ቮልት ባትሪ የተገጠመለት ራፕቶር በሰዓት 30 ኪሎ ሜትር ፍጥነት ሊደርስና በአንድ ቻርጅ እስከ 40 ኪሎ ሜትር ሊጓዝ ይችላል። እንደ ሞተር የታገዘ ብስክሌት በስራ መንጃ ፈቃድም ያስፈልገዋል። ሮይቴክ ራፕቶርን ለከተማ ትራንስፖርት ብቻ ሳይሆን አዳዲስ የንግድ ስራዎች ለማጎልበት፣ የባህል ግንዛቤዎችን ለመቀየር እና የመንቀሳቀስ መሰረተ ልማትን የወደፊት ጣፈንታ ለማስተካከል እንደ አብዮታዊ መፍትሄ አድርጎ ይገምታል። የሪድሮይድ ካንግሮ የቶኪዮ ዩኒቨርሲቲ መሐንዲሶች እና የሮቦቲክስ የላቀ ቴክኖሎጂ ማዕከል ሪድሮይድ ካንግሮ የተባለ ሮቦት እንደ ግላዊ ረዳት የመጓጓዣ ዘዴ ሆኖ የሚያገለግል ፈጠራን አስተዋውቋል። ይህ ሁለገብ ሮቦት ሁለት ዋና ዋና ተግባራትን ያከናውናል። ባለቤቱን በዙሪያው በመከተል ሸቀጣሸቀጦችን ወይም ሌሎች እቃዎችን ለመሸከም ይረዳል፣ እናም ወደ ስኩተር መሰል ተሽከርካሪ በቀላል ትእዛዝ ይቀየራል። የማሽከርከሪያው ጊዜ ሲደርስ ካንግሮ ወደ ተሽከርካሪነት ይቀየራል። ይህም ተጠቃሚዎች በሰዓት እስከ አስር ኪሎ ሜትር በሚደርስ ፍጥነት እንዲያሳድጉ ያስችላቸዋል። ሮቦቱ ራሱን ችሎ ለማሰስ የላቀ የካርታ ስራ እና አቀማመጥ ሲስተሞችን ይጠቀማል። የአካባቢ መለያ ስርዓቱን ደህንነቱ በተጠበቀ ሁኔታ በዙሪያው መንቀሳቀስ መቻሉን ያረጋግጣል። ለተጨማሪ ቁጥጥር በእጅ የሚሰራ ሁኔታም አለ። ነገር ግን በአደጋ ጊዜ ካንጉሮ ማንኛውንም ግጭት ለመከላከል ሊረከባቸው ይችላል። ምንም እንኳን አሁን በልማት ላይ ቢሆንም ፈጣሪዎቹ ሰዎች እነዚህን ሮቦቶች እንደ ታክሲዎች ለሚመቹ ለአስተማማኝ ጉዞ ወደ ስራ ወደ መደብር ወይም ወደሚፈልጉበት ቦታ የሚጠሩበት የወደፊት ጊዜን ያስባሉ። ሪድሮድ ካንጉሮ በአንድ የታመቀ ከፍተኛ የቴክኖሎጂ ንድፍ ውስጥ እርዳታን፣ ምቾትንና ደህንነትን የሚያጣምር የወደፊት ተንቀሳቃሽነት መፍትሄ ሆኖ እየቀረጸ ነው። ኤክስፔንግ ኤክስሪ ኤሮ በትራንስፖርቱ ዘርፍ ጩኸትን የፈጠረው በግምት 1936 ኪሎግራም ይመዝናል። ኤክስስሪ ለመውጣትና ለመውረድ የሚያስችል ባለ ስምንት ሮተር ሲስተም ያለው ጉዞዎችን የሚያደርገው ፈጠራ ሲሆን በቀጣይ ቪዲዮ ይህንን እንዲሁም ሌሎች ታላላቅ ፈጠራዎችን እንመለከታለን። ለዛሬ በዚህ አበቃ። ቪዲዮውን አይታችሁ ከጨረሳችሁ ላይክ እና ሰብስክራይብ ማድረግ እንዳረሱ።